ሰላም፣ በዛሬው ቪዲዮ ኢትዮጵያ ውስጥ ሆነን የውጭ ሀገር ስልክ ሳያስፈልገን ኢንተርናሽናል የሆነ የቲክቶክ ቻናል ወይንም ደግሞ ዶላር መስራት የሚችል የቲክቶክ ቻናል እንዴት መክፈት እንደምችል በዛሬው ቪዲዮ እናያለን። ዛሬ ማሳያችሁ ለራሴ ሞክሬው የሰራልኝን ቀላል ዘዴ ይሆናል። እንዲሁም በቪዲዮ መጨረሻ ቲክቶክ ቻናላችንን ሞኒታይዝ ለማድረግ ወይንም ደግሞ ገንዘብ እንዲሰራ ለማድረግ የሚያስፈልገን መስፈርት ምንድን ነው የሚለውን እናያለን። ስለዚህ ቪዲዮውን እስከ መጨረሻው ተመልከቱ። ሁላችሁም ቪዲዮውን ላይክ አርጋችሁ ጀምሩ። በቅድሚያ ለዛሬው ቪዲዮችን የቲክቶክ አፕሊኬሽን ማውረድ ይጠበቅብናል። ስለዚህ አንድሮይድ የምንጠቀም ከሆነ ፕሌይ ስቶር ላይ ገብተን የቲክቶክን አፕሊኬሽን ኢንስቶል እናደርጋለን። እንዲሁም ደግሞ የአይፎን ተጠቃሚዎች ከሆናችሁ አፕ ስቶር ላይ ገብታችሁ የቲክቶክ አፕሊኬሽንን ስልካችሁ ላይ ትጭናላችሁ። በቅድሚያ ኦልሬዲ እኔ ስለ ጫንኩት ኦፕን እለዋለው፣ እናንተ ግን ቀድማችሁ ኢንስቶል ታደርጋላችሁ። ኢንስቶል ካደርጋችሁ በኋላ ኦፕን ትሉታላችሁ። ኦፕን ስንለው መጀመሪያ ላይ እንደዚህ ነው የሚመጣው ኖቲፊኬሽን እንዲልክላችሁ ከፈለጋችሁ ይሄ አፕሊኬሽን አሎ ትሉታላችሁ። ኖቲፊኬሽን እንዳይልክ ከፈለጋችሁ ዶንት አሎ ትላላችሁ። ከዛ በኋላ እዚህ ጋር ስክሮል እንድታደረጉ ያሳያችኋል። ወደ ላይ ስክሮል ታደረጉታላችሁ። አሁን የቲክቶክ አፕሊኬሽንን ኦረዲ ኢንስቶል አድርገን መጠቀም ችለናል። ይህን ማንኛችሁም አሁን ላይ ስልካችሁ ላይ ጭናችሁ የምትጠቀሙት የቲክቶክ አፕሊኬሽን ማለት ነው። ምንም የተለየ ነገር የለውም። እዚ ጋር የሰዎች ቪዲዮዎች ላይ ላይክ ለማድረግ ወይንም ደግሞ ኮመንት ለመጻፍ ግዴታ የቲክቶክ ቻናል መክፈት አለብን። የቲክቶክ ቻናል ከፍተን ሎጊን ካላልን በስተቀር የሰዎች ቪዲዮ ላይ ላይክ ማድረግ ወይንም ደግሞ ኮመንት መስጠት አንችልም ማለት ነው። ስለዚህ አሁን ኢንተርናሽናል የሆነ የቲክቶክ ቻናል ከፍተን እንዴት ነው ሎጊን ማድረግ የምንችለው የሚለውን ዛሬ እናያለን ማለት ነው። እዚህ ጋር ከታች ከተዘረዘሩት ውስጥ ሆም የሚላለ ፍሬንድስ የሚላለ እንዲሁም ኢንቦክስ የሚልና ፕሮፋይል የሚላለ አካውንት ለመክፈት ፕሮፋይል የሚለውን እነካለን። ፕሮፋይል የሚለውን ስንነካ እዚጋ ሎጊን ኢንቱ ቲክቶክ የሚል ከላይ ይመጣልናል። ይሄ ሎጊን ለማድረግ ወይንም ደግሞ የተከፈተ አካውንት ካለን እሱ ሎጊን ለማድረግ ነው ይህንን የምንጠቀመው። ሎጊን ስናረግ ስልክ ቁጥራችንን ተጠቅመን ሎጊን ማድረግ እንችላለን፣ ፌስቡክ አካውንታችንን ተጠቅመን ሎጊን ማድረግ እንችላለን፣ እንዲሁም ደግሞ የጂሜል አካውንታችንን ተጠቅመን ሎጊን ማድረግ እንችላለን። ይህን ማድረግ የምንችለው ቀድመን ከእነዚህ አካውንቶች ጋር እያይዘን የከፈትነው የቲክቶክ ቻናል ካለ በዛ መንገድ ሎጊን ማድረግ እንችላለን ማለት ነው። ዛሬ ግን የፈለግነው እኛ አዲስ ሞኒታይዝ መሆን የሚችል ወይም ደግሞ ገንዘብ ሊሰራ የሚችል የቲክቶክ ቻናል መክፈት ነው የፈለግነው። ስለዚህ እታች ጋር መተን ሳይንፕ የምትላለች ሳይንፕ የምትለዋን እነካለን ማለት ነው። ሳይንፕ የሚለውን ስንነካ ከላይ እንደዚህ ሳይንፕ ፎር ቲክቶክ የሚል ይመጣል። ስለዚህ እዚህ ጋር ሳይንፕ ፎር ቲክቶክ ማለት አለበት ማለት ነው። ሎጊን ለማድረግ እቺን እርግጠኛ መሆን አለባችሁ ከላይ ሳይንፕ ፎር ቲክቶክ ማለቱን። አለበለዚያ ሎጊን ፎር ቲክቶክ የሚል ከሆነ ከዚህ ቀደም አካውንት ሊኖረን ግድ ይላል ማለት ነው። ስለዚህ እንደዚህ ሳይን አፕ ፎር ቲክቶክ ካልነው በኋላ እዚ ጋር ከታች ዝቅ ብሎ ባይ ኮንቲኒንግ ዊዝ አን አካውንት ሎኬትድ ኢን ኢትዮጵያ ዩ አግሪ ቱ አር ተርምስ ኦፍ ሰርቪስስ የምትል ነገር አለች። እዛ ጋ እዚ ጋር የምታያት ኢትዮጵያ ምትላለች። እዚህ እዚ ጋ እንዲህ እንዳለ ከከፈትነው አካውንታችን ሎኬሽኑ የሚሆነው የት ነው? ኢትዮጵያ ነው የሚሆነው። ሞኒታይዝ ለማድረግ ስንሞክር ኢትዮጵያ ውስጥ የተከፈተ የቲክቶክ ቻናል ሞኒታይዝ መሆን አይችልም ወይንም ደግሞ ገንዘብ መስራት አይችልም ማለት ነው። ስለዚህ አገሩን ግዴታ መቀየር አለብን ማለት ነው። አገሩን ለመቀየር ምንድነው የምናደርገው? እዚች ጋር መጣና ኢትዮጵያ የምትለዋን ክሊክ እናረጋታለን ወይንም ደግሞ እነካታለን። ኢትዮጵያ የሚለውን ስንነካ የተለያዩ የሀገር አማራጮችን እዚህ ጋር ያመጣልኛል። እኛ ግን አገሮችን ስንመርጥ ገንዘብ የሚሰሩ ወይንም ደግሞ ሞኒታይዝ መሆን የሚችል የቲክቶክ ቻናል ልንከፍትባቸው የምንችላቸው አገሮች ዝርዝር አለ። ከነዛ ዝርዝር ውስጥ ነው መምረጥ ያለብን። ለምሳሌ ዩኤስኤ፣ ዩኬ፣ ፍራንስ ስፔን ጀርመኒ፣ ኢታሊ የመሳሰሉ ሀገሮች ውስጥ የተከፈቱ የቲክቶክ ቻናሎች ሞኒታይዝ መሆን ይችላሉ ማለት ነው። ከነዚህ ከተዘረዘሩት ሀገሮች ውስጥ መርጠን ነው አካውንታችንን መክፈት ያለብን። አለበዛ ሌላ ሀገር ምን መርጥ ከሆነ አሁንም ሞኒታይዝ አይሆንም ማለት ነው። ስለዚህ አሁን እኔ ብዙ ሰዎች ዩናይትድ ስቴትስ ብለው ስለሚከፍቱ ዩናይትድ ኪንግደም ብለን እንከፍታለን። ያው ዩናይትድ ኪንግደም የሚለውን ስመርጥ ያው እንደምታዩት እዚህ ጋር አገሩ ይቀየራል። ዩናይትድ ኪንግደም ይሆናል ማለት ነው። ከዚህ በኋላ የቲክቶክ አካውንታችንን መክፈት እንችላለን። የቲክቶክ አካውንት ስንከፍት ዩዝ ፎን ነምበር ኦር ኢሜል የሚላለ በስልክ ቁጥራችሁ ባትከፍቱ ጥሩ ነው። ለምን? ዩናይትድ ኪንግደም ብዬ ስለሆነ የመረጥኩት የኢትዮጵያ ስልክ ቁጥር ባስገባበት አይቻልም ማለት ነው። ከቻላችሁ እዛው ዩናይትድ ኪንግደም ውስጥ ያለ ሰው ከሆነ መክፈት ይችላል። ወይንም ደግሞ የመረጣችሁት አገር ስልክ ቁጥር የሚሰጣችሁ ሰው ካለ በዛ ስልክ ቁጥር መክፈት ትችላላችሁ። ነገር ግን ኢትዮጵያ ውስጥ ሁናችሁ ከሆነ መክፈት የፈለጋችሁት በጂሜል ወይንም በኢሜል አካውንታችሁ ብትከፍቱ ነው ሪኮመንድ ማድረጋችሁ ማለት ነው። ስለዚህ ኮንቲኒው ዊዝ ጂሜል የሚለውን መርጣለሁ። እዚ ጋር ኮንቲኒ ዊዝ ጂሜል ብዬ ስመርጥ ስልኬ ላይ ሎጊን የተደረጉ የጂሜል አካውንቶች ይመጣሉ። ወይም ደግሞ ከዚህም በፊት የቲክቶክ ቻናል ያልተከፈተበትን የጂሜል አካውንት ትመርጣላችሁ ከስልካችሁ ላይ። ልብ በሉ ከዚህም በፊት የቲክቶክ ቻናል ያልተከፈተበት የጂሜል አካውንት መሆን አለበት ማለት ነው። ስለዚህ እሱን መርጣለሁ። እሱን ከመረጥኩኝ በኋላ እዚጋ በርዝ ዴት እንዳስገባ ይጠይቀኛል። በርዝዴት አስገባለኝ ማለት ነው። በርዝዴት በምታስገቡበት ሰዓት እድሜያችሁ ከ18 ዓመት በላይ መሆን አለበት ማለት ነው። ይህን እርግጠኛ መሆን አለባችሁ። ከ18 ዓመት በላይ ካላስገባችሁለት በኋላ ላይ ሞኒታይዝ በምታደርጉ ሰዓት ከ18 ዓመት በታች ሆነ የተከፈቱ የቲክቶክ ቻናሎች ሞኒታይዝ አይደረጉም ማለት ነው። እንዲሁም ደግሞ ከ18 ዓመት በታች የሆነ የቲክቶክ ቻናል ላይቭ መግባት አይችልም ማለት ነው። ስለዚህ እቺን በጥንቃቄ ከ18 ዓመት በላይ እንዲሆን አድርጋችሁ ዓመተ ምሕረቱን በፈረንጆች ታስገባላችሁ ማለት ነው። እሱ ስታስገቡ እዚጋ ኔክስት የምትለዋበተን አክቲቭ ትሆናለች። ከዛ ኔክስት ትሉታላችሁ። አሁን ኔክስት በምትሉ ሰዓት እዚጋ ክሬት ኒክኔም ይላችዋል ማለት ነው። ይሄ ማለት ምንድነው? የቲክቶክ ቻናላችሁ ስም ወይንም ደግሞ የቻናሉን ስም እዚጋ ነው የምናስገባው ማለት ነው። የቻናሉን ስም ካስገባችሁ በኋላ ኮንቲኒው የምትለዋበተን እዚጋ አክቲቭ ትሆናለች። ኮንቲኒው ሚለውን ትነካላችሁ። የቻናላችሁን ስም በምታስገቡ ሰዓት ቻናል ስሙ ከዚህም በፊት ያልተያዘ ስም ከሆነ ኔክስት የሚለው አክቲቭ ይሆናል። ነገር ግን የቻናል ስሙ ከዚህም በፊት የተያዘ የቻናል ስም ከሆነ አይቀበላችሁም ማለት ነው። ስለዚህ ቀያይራችሁ መሞከር ትችላላችሁ። አሁን የቲክቶክ ቻናላችንን ከፈተን። ስለዚህ አሁን ላይክ ማድረግ እንችላለን፣ ኮሜንት ማድረግ እንችላለን የሰዎች ቪዲዮ ላይ። ነገር ግን አሁን እኛ የቲክቶክ ቻናላችንን ኢንተርናሽናል አድርገን ከፍተናል። አንድ የሚቀረን ሌላ ስቴፕ ይኖራል ማለት ነው። ወደዛ ስቴፕ እንሄዳለን። ስለዚህ አሁንም ፕሮፋይል የሚለው ጋር ዚጋ መጣና ፕሮፋይል የሚለውን እነካለው። ፕሮፋይል የሚለውን ከነካችሁ በኋላ ው እንደምታዩት እዚ ጋ የቲክቶክ ቻናላችሁ ስም አለ ስንት ፎሎወር እንዳላችሁ ያሳያችኋል። እንዲሁም ደግሞ እናንተ ፎሎ የምታደረጓቸውን ሰዎች እዚጋ ያሳያቸዋል ማለት ነው። እነዚህን ኢንፎርሜሽኖች በእናንተ ቻናል ውስጥ ማየት ትችላላችሁ። ስለዚህ አሁን አንድ ማስተካከል ያለብኝ ነገር አለ። እሱን ለማስተካከል ከላይ እዚ ጋ ሶስት ነጠብጣባ እነካለኝ። ከዛ በኋላ እዚ ጋ ሴቲንግ ኤንድ ፕራይቬሲ የምትላለች እሷን ክሊክ አረጋታለሁ። ሴቲንግ ኤንድ ፕራይቬሲ የሚለውን ከነካችሁ በኋላ እነዚህ ከሚመጡላችሁ ዝርዝሮች ውስጥ አካውንት የምትለውን ትነካላችሁ። አካውንት የሚለውን ከነካችሁ በኋላ እዚህ ጋር ፓስዋርድ የምትል ነገር አለች። ፓስዋርድ የምትለውን ክሊክ እናደርጋለን። አሁን ፓስዋርድ የሚለውን ክሊክ ካደረግን በኋላ እዚ ጋር እንደምታዩት ዩዝ ዘ ሊንክ ኦር ኢንተር ዘ ኮርት ሴንት ቱ ብሎ ኢሜይላችሁን ያስቀምጥላችኋል። መጀመሪያ የቲክቶክ ቻናላችንን ስንከፍት ያስገባ ነው ኢሜይል ላይ ኮድ ይልካል እሱን ኮድ አምጥተን እዚህ ጋር ማስገባት ይጠበቅብናል ማለት ነው። ወደ ኢሜይላችን እንሄድና እዛ ኢሜይል ላይ ተላከውን ኮድ አምጥተን እዚህ ጋር እናስገባለን። እንደምታዩት ኢሜይል ላይ ስገባ ቲክቶክ ብሎ ቲክቶክ የላከልኝ ኮድ አለ ማለት ነው። እዚህ ጋር እንደምታየው እዚህ ጋር ቲክቶክ የላከላችሁ ኮድ አለ። እሱን ኮድ ወስዳችሁ እዛ ቲክቶካችሁ ላይ ታስገቡታላችሁ ማለት ነው። ቬሪፋይ ለማድረግ እዚህ ጋር መጥቼ ቲክቶክ የላከልኝን ኮድ አስገባዋለሁ ማለት ነው። ያው በማስገባ ሰዓት አውቶማቲካሊ ዲቴክት አድርጎ ወደዚህ ፔጅ ይወስደኛል ማለት ነው። እዚህ ጋር ከመጣም በኋላ የምናደርገው ምንድን ነው? ለቲክቶክ ቻናላችን ፓስዋርድ እንሰጠዋለን ማለት ነው፣ ሰኪውርድ እናደርገዋለን። ፓስዋርድ በምናስገባ ሰዓት ፓስዋርዳችን ሚኒመም ስምንት ካራክተር ወይንም ደግሞ ማክሲመም ሀያ ካራክተር፣ ከስምንት ካራክተር ጀምሮ እስከ ሀያ ካራክተር ፓስዋርድ ማስገባት ትችላላችሁ። አንድ ሌተር ሊኖረው ይገባል፣ እንዲሁም አንድ ነምበር፣ አንድ ስፔሊንግ፣ አንድ ቁጥር መኖር አለበት ማለት ነው። እንዲሁም ደግሞ አንድ ስፔሻል ካራክተር እንደ አት ጥያቄ ምልክት ዶት የመሳሰሉ ስፔሻል ካራክተሮች ሊኖሩት ይገባል፣ የማስገባው ፓስወርድ ማለት ነው። እነዚህን ነገሮች የሚያሟላ ከሆነ ያስገባውት ፓስወርድ እዚህ ጋር እንደምታዩት ሶስቱም ላይ የራይት ምልክት ያደርግበታል። ነገር ግን ፓስዋርዴ ከነዚህ መሃል አንዱን የማያሟላ ከሆነ ኤክስ ያደርግበታል ማለት ነው። አሁን የኔ ፓስዋርድ ሶስቱንም ሪኳርመንቶች ስለሚያሟላ የራይት ምልክት አድርጎበታል። ከዛ በኋላ ኮንቲኒዩ እንላለን። እዚህ ጋር ግን ፓስወርዱን ያስገባችሁትን እርግጠኛ ለመሆን ለማየት ከፈለጋችሁ እቺን በተነክታችሁ ያስገባውት ፓስዋርድ ምንድን ነው የሚለውን ነገር ማየት ትችላላችሁ። መቀየርም ከፈለጋችሁ መቀየር ትችላላችሁ ማለት ነው። ከዛችን በትክክል ካስገባን በኋላ ኮንቲኒው እንለዋለን። አሁን ምን እናያረግ ነው? ለቲክቶካችን ፓስዋርድ አስገብተንለታል ማለት ነው። ሌላ ስልክ ላይ የእናንተን የቲክቶክ ቻናል ሎጊን ማድረግ ብትፈልጉ ኢሜይላችሁንና ያስገባችሁትን ፓስዋርድ አስገብታችሁ ሌላ ስልክ ላይ በቀላሉ የእናንተን የቲክቶክ አካውንት ሎጊን ማድረግ ትችላላችሁ ማለት ነው። ነገር ግን ያስገባነውን ፓስዋርድና ኢሜይል መርሳት የለብንም ሁልጊዜ ጊዜ ማለት ነው። አሁን ኢንተርናሽናል የሆነ ወይም ደግሞ ሞኒታይዝ መሆን የሚችል የቲክቶክ ቻናል ከፍተናል ማለት ነው። ከዚህ በኋላ የሚሆነው ቪዲዮዎችን እየለቀቅን ቪው እና ፎሎወር መሰብሰብ ነው ማለት ነው። ቪው እና ፎሎወር ከሰበሰብን በኋላ ቲክቶክ ላይ ሞኒታይዝ ለማድረግ የሚያስፈልገው ሪኳየርመንት ምንድን ነው የሚለውን ደግሞ አሁን ልንጋራችሁ ማለት ነው። ላይቭ ገብታችሁ ላይቮችን ለማካሄድ ከፈለጋችሁ አንድ ሺህ ፎሎወር ማግኘት አለባችሁ። እንዲሁም ደግሞ አካውንታችሁን ስትከፍቱ ከ18 ዓመት በላይ አድርጋችሁ መክፈታችሁን እርግጠኛ መሆን አለባችሁ ማለት ነው። የቲክቶክ ቻናላችን ከከፈትን በኋላ ቪዲዮዎችን አፕሎድ አድርገን ሞኒታይዝ ለማድረግ የሚያስፈልጉ ነገሮች ምንድን ናቸው? አንድ ሰው ኢንተርናሽናል አካውንት ከከፈተ በኋላ ቻናሉን ሞኒታይዝ ለማድረግ የሚከተሉትን አራት ነጥቦች ማሟላት አለበት። አንደኛ፣ ቢያንስ ቻናላችን አስር ሺህ ፎሎወር ሊኖረው ይገባል። ሁለተኛ፣ ሞኒታይዜሽን በሚጠየቅበት ሰዓት ባለፉት ሰላሳ ቀናት በሁሉም በለቀቅናቸው ቪዲዮዎች ቻናሎቻችን ላይ በለቀቅናቸው ቪዲዮዎች አንድ መቶ ሺህ እይታ ወይም ቪው ሊኖረን ይገባል ማለት ነው። ሶስተኛ ቻናላችንን በምንከፍትበት ሰዓት እድሜያችን ከ18 ዓመት በላይ ሆኖ መከፈት አለበት ማለት ነው። በመጨረሻም አራተኛ ላይ መሟላት ያለብን ክሬተር ፈንድ ሞኒታይዜሽን የሚፈቀድባቸው ሀገር አርገን አካውንታችንን መክፈት አለብን ማለት ነው። መጀመሪያ ላይ ቅድም የምታስታውሱ ከሆነ ቻናላችንን ስንከፍት ከኢትዮጵያ ወደ ዩናይትድ ኪንግደም የቀየር ነው። ለዚህ ነው ማለት ነው፣ የቲክቶክ ቻናላችን ሲከፈት ክሬተር ፈንድ ወይም ሞኔታይዜሽን የሚፈቀድባቸው ሀገራት ሊስት አለ። ከነዛ ሀገራት ውስጥ የተፈቀደውን ሀገር መርጠን ነው ቻናላችን መከፈት ያለበት ማለት ነው። እነዚህ ሪኳየርመንቶች ከማወላ በኋላ ሞኔታይዜሽን መጠየቅ እንችላለን። ከዛ በኋላ የምንለቃቸው ቪዲዮዎች ገንዘብ እየሰሩ ለእኛ ገንዘብ ያመጡልናል ወይም ዶላር ያመጡልናል ማለት ነው። የዛሬው ቪዲዮዎችን ይህን ይመስላል። በዛሬው ቪዲያችን ኢትዮጵያ ውስጥ ሆነን ሞኒታይዝ መሆን የሚችል የቲክቶክ ቻናል አከፋፈት አየን። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ አድርጉ። ግር ያላችሁ ነገር ካለ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። እንዲሁም እንደዚህ አይነት ጠቃሚ ቪዲዎችን ቶሎ ቶሎ እንዲደርሳችሁ ቻናሌን ሰብስክራይብ አድርጉና የደውል ምልክቱን ተጫኑ። በሌላ ጊዜ በሌላ ቪዲዮ መልሼ እስካገኛችሁ ድረስ ደህና ሁኑ። ቻው ቻው።